ከህይወታችን ማራቅ ያለብን እነዚህን ሶስት አይነት ባህሪ ያላቸው ሰዎች፣ አብረዋችሁ ካሉ በተደጋጋሚ እነዚህን ነገሮች የሚያሳዩችሁ ከሆነ በተደጋጋሚ እንደዚህ እነዚህ አይነት ስሜት እንዲሰሟችሁ የሚያደርጓችሁ ሰዎች በዙሪያችሁ ካሉ ቤተሰብ ሊሆን ይችላል፣ ማንኛውም ሰው ሊሆን ይችላል፣ ጓደኛ፣ ማንኛውም ሰው ሊሆን ይችላል። ግን ደግሞ እነዚህን ሰዎች እንወዳቸዋለን፣ እናከብራቸዋለን፣ ለእነሱ ትልቅ ቦታ አለን፣ ሪስፔክት አለን ግን ደግሞ ይህ ስሜት እንዲሰማን እያደረጉን ከሆነ ከነሱ መራቅ እጅግ በጣም አስፈላጊ ነው ማለት ነው። እንግዲህ እነዚህ አይነት ሰዎች ምን አይነት ባህሪ ያላቸው ናቸው ካላችሁኝ፣ እነዚህን ሶስት አይነት ባህሪ እነዚህ አይነት ሶስት አይነት ስሜቶች እንዲሰማቸው የሚያደርጓቸው ከሆነ እነዚህ ሰዎች በፍጹም አብረዋችሁ እንዲቆዩም ሆነ አብረዋችሁ እንዲሆኑም መፈለግም እንደውም እራሳችሁ ማስወገድ ነው ያለባችሁ፣ ማለት ነው። እንግዲህ ከመጀመሪያው ልጀምርላችሁ። ሶስት አይነት ባህሪ ናችሁ ብያችኋለሁ። ሰላም ሰላም! ውድና የተከበራችሁ የቤዛ ሀበሻ የኢትዮ ቤተሰቦች እንዴት ናችሁ? ሁላችሁም እንኳን ሰላም መጣችሁ። ስለመጣችሁ እጅግ በጣም አመሰግናለሁ። ሁላችሁም ይንቻናል፣ ላይክ ሰብሰብ እያረጋችሁ እንድታበረታችሁ ከታላቅ ትህትና ጋር እየጠየቅኩኝ ሀሳብ አስቴታችሁን በኮሜንት ቦታ ላይ ያስቀምጡልኝ። እንዲሁም ሀሳብ ያስፈልገዋል ብላችሁ ለምታስቡ ሰው ሼር እያደረጋችሁ እንድትጋብዟቸው ስል አበረታታለሁኝ። ስለዚህ ከነዚህ ከሚቀጥሉት ሶስት ነገሮች ያለባችሁ ባህሪዎች በዙሪያችሁ፣ ባጠገባችሁ ካሉ በፍጥነት ከእነሱ መራቅ ያስፈልጋል ማለት ነው። የመጀመሪያው ምንድን ነው? ሁልጊዜ የበታችነት እንዲሰማችሁ፣ ደካማ እንደሆናችሁ የሚነግሯችሁ ከሆነ እነዚህ አይነት ሰዎችን አብሯችሁ እንዲቆዩ ማስገደድም ሆነ መፈለግም አይጠበቅባችሁም። እንደውም በፍጥነት ከህይወታችሁ ማስወጣት ነው ያለባችሁ ማለት ነው። ምክንያቱም እነዚህ አይነት ሰዎች ደግሞ የሚገርማቸው ነገር ከሩቅ አይመጡም። ከሩቅ የሚመጣ ሰው የለም የሚያውቃችሁ የራሳችሁ የሆነ የጓደኛ ጎረቤት፣ ያገራችሁ ሰው ምናምን ነውና ምክንያቱም ብዙ ጊዜ የማናውቀው እኛን የማያውቀን ስለኛ ምንም ነገር ማያውቅ ሰው የኛም ስኬት የኛም ብርታት፣ የኛን ማደግ ነው የሚመኘውና እንደዚህ አይነት ሰዎች በዙሪያችሁ ካሉ በፍጥነት ከእነሱ መራቅ እነሱ ማስወገድ ይጠበቅባችኋል ማለት ነው። ምክንያቱም ህይወት አደለ ህይወት አለ። ስለዚህ አንድ ሰው የበታችነት ስሜት በተደጋጋሚ እንዲሰማችሁ የሚያደርግ ከሆነ የእናንተ ሞራላችሁ፣ ኮንፊደንታችሁ፣ በራሳችሁ የምትተማመኑት ይደክማችኋል። እና ወደዛ እንድትነቁ አያደርጋችሁም። ብርታታችሁን የማይነግሯችሁ ከሆነ ያላችሁን ብርታት የሰው ልጅ ደካማ ጎና አለው፣ ብርቱ ጎን አለ። በአንደኛው ብንደክም በአንደኛው ጎበዝ እንሆናለን። ስለዚህ ግን እነሱ እየመረጡ ሁልጊዜ ማለት ነው ሁልጊዜ እየመረጡ ይሄን ደካማ ጎናችሁን ይሄ ነው እንደዚህ ነሽ እንዳነሽ ምናምን እያሉ የነግሯችሁ ከሆነ እነዚህ አይነት ሰዎች በፍጥነት ማሸሽ አለባችሁ ማለት ነው። ከፊታችሁ፣ ካጠገባችሁ በማንኛውም በስልክ ሊሆን፣ በምንም ነገር አያስፈልጉም። ምክንያቱም እንደውም በአሁኑ ሰዓት የሚያስፈልገው ሰው እናንተ ሲደክማችሁ የሚያበረታችሁ እንጂ የእናንተን ድካም የሚነግራችሁ እናንተን አንቺ እኮ እንዲህ ነሽ ይሄ ድክመት አለብሽ የሚልሽን ሰው ሳይሆን በእርግጥ የእኛን ድክመት የሚነግሩን የራሳችን የሆኑ ሰዎች አሉ ይሄ ይሄ ቢሆን ብለው በስርዓት የሚመክሩ በስርዓት ግን እነዚህ ሆነ ብለው ነው ሆነ ብለው እንዲህ እንዲህ ላደርግ ነበር እንዲህ እንዴት ይሆናል ይሄ እኮ እንዲህ እንዲህ ነው አንቺ እንደዚህ ነሽ አንቺ ይህን ናቺ ምናምን እያሉ የሚያጣጥሏችሁ ሰዎች እነዚህ ሰዎች በጭራሽ አጠገባችሁ እንዲቆዩ አትፍቀዱላቸው። የምር ራሳችሁን የምትወዱት ከሆነ ራሳችሁን የምታከብሩት ከሆነ ለሞራላችሁ የምትጠነቀቁ ከሆነ ከእነዚህ ሰዎች በፍጥነት መራቅ አለባችሁ ማለት ነው። ሁለተኛ ደረጃ ላይ ህልማችሁን የማይደግፉ ህልማችሁን እንድታሳኩ የማያበረታቷችሁ ሰዎች ማለት ነው። ሁለተኛ ደረጃ ላይ ያስቀመጥኩት ምክንያቱም ሁሉም ሰው የየራሱ የሆነ ትንሽም ትልቅም መረስ የሚፈልግበት ቦታ አለ። መረስ የሚፈልግበት ቦታ አለ። እንግዲህ ያንን ህልማችሁን አዎ ትችያለሽ ወይም ደግሞ ትችላለግ በርታ፣ አዎ ታሳኪዋለሽ ብሎ ማይደግፋችሁ ሰው እናንተ የምታወሩት ሌላ፣ እናንተ ህልማችሁ ሌላ፣ ሌላው ሰው የሚያስበው ሌላ። አንዳንድ ሰው ጭራሽ ምንም አይነት ህልም የሌለው አለ። ስለዚህ እሱ ህልም ስለሌለ እሱ ማሳካት የሚፈልገው ስለሌለ በሱ መንገድ ሊመራችሁ ይፈልጋል። እሱ ተኝቶ የሚውል ከሆነ እናንተንም ተኝታችሁ እንድትሉ በቃ የእሱን ባህሪ እንድትይዙ ያደርጋችኋል። ስለዚህ ከህልማችሁ ከማይደግፍ እናንተን እንድትበረቱ አዎ ትችያለሽ ለህልማችሁ አስተዋጽኦ የማያደርግ ምክንያቱም በእርግጥ ሳይመቸው የሆነ ነገር እንትን ሳይለው ምናምን እንደዚያ ነገር አለ አዎ እንደዚህ አይነት ነገር ከሆኑ ችግር ግን፣ ሆነ ብለው የእናንተን እህል የሚያበላሽ ነገር ነው እንደውም የሚሰሩት። እናንተ ማሳካት የምትፈልጉት ነገር አለ፣ ያ ነገር እንዳይሳካ የሚያደርጉ ሰዎች አሉ ጭራሽ ማለት ነው። ስለዚህ እንደዚህ አይነት ሰዎች ጋር አብራችሁ መዋልም መሆንም አይጠበቅባችሁ። ምክንያቱም እንዴ እንዴት ይሆናል ሰው ቅዝምዝም ዲያ ምንድን ነው ተየሎ ቅዝምዝም ዲያ የሚባል አባባል አለ። እናንተ የምታስቡት ትልቅ ነገር ነው። ያ ሰውዬ ደግሞ እናንተን የእናንተን ህልማችሁን እያለት ነው። እንዴት ነው የምታሳቂ? እንዴት ነው የምታሳቁት? እንዴት ነው ያች ሲታይ ጓደኞች ሆን እናት ህልምሽን ከማይደግፍልሽ ሰውዬ መቶ አይደለም መቶ ሳይሆን ግን ደግሞ ለራሳችሁ ህልማችሁን መያዝ የምር መድረስ የምትፈልጉበትን ነገር ማወቅ በስትክክል ከዛ ለዛ ነገር መስራት ማንም ሰው ይሄ ነው ቢላችሁ መውደቅ የለባችሁም ማለት ነው። በነገራችን ላይ አንዳንድ ጊዜ በሃይማኖታችን ይችላል በትዳራችን ሊገቡ ይችላሉ። ምክንያቱም እነዚህ አይነት ሰዎች ምንድን ነው የእኛን ውርቀት ነው የሚመኙት፣ የእኛን እንዳይሳካል ነው የሚፈልጉ። ስለዚህ በትዳርሽ ሊገቡ ይችላሉ። በገንዘብ በገቢዎች፣ በስራሽ ሊገቡብሽ ይችላሉ። በጓደኝነቶች ውስጥ ሊገቡብሽ ይችላሉ። ገብቶሻል። ምክንያቱም እነዚህ ሰዎች በቃ ስራቸው ይሄ ነው። ገብቷል። ስለዚህ ሰው መጥላት አይደለም፣ ሰው መጥላት ሳይሆን ይላሹ የሆነ ሳለ የምንደሰማዊ ነገራት ጀምር በዚህ ምድር ላይ የሰው ልጅ መፍራት ያለበት ሰውን ነው። በቃ እባብ ምናምን ይሄ አንበሳ ምናምን አይፈራም። ምክንያቱም ሰው በጣም ከባድ ነው። እና ህልማችሁን ከማይደግፍላችሁ ሁሌም እናንተን የቤታችንን ስሜት እንዲሰማችሁ ከሚያደርጋችሁ ሰዎች ከእነዚህ ሰዎች ብትርቁ ትሩ ማለ በሶስተኛ ደረጃ ላይ ሲጀመር እነዚህ ሁለቶችን አንድ ላይ ጠቅለል አድርጎ ለመያዝ ስለሚያግዘን ነው ያደረኩት ማለት ነው። ለእናንተ ስሜት ምንም አይነት ዴንታ የሌለውም ምንም አይነት ነገር ብትሆኑ ብታዝኑ፣ ብትደሰቱ፣ ብታለቅሱ ምንም አይነት ስሜት የማይሰማው ሰው የለም በቃ የራሳችሁ ጉዳይ የሚላቸው አሉ። በቃ እንደዚህ አይነት ሰዎች በዙሪያቸው የሆነ ነገር ሲፈልጉ ብቻ መተው ቼክ የሚያደርጉም የሆነ ነገር እንትን ሲሉ ብቻ ስቲል ነው። ቤተሰብ ሁላ ሊሆን ይችላል እንደዚህ የሚያደርገው ስለዚህ የእናንተን መጠቀሚያ የሚያደርግ እናንተ ሲከፋችሁ፣ እንዲሁ የሆነ ነገር ስትወሉ የእናንተን ችግር፣ የእናንተን ህልም፣ የእናንተን የበታችነት እንዲሰማችሁ፣ ህልማችሁን እንዳየት እንዳታሳኩ፣ እንደሁም ደግሞ ስሜታችሁን ምንም አይነት ነገር ቢሰማችሁ ግዴታ ወይም ደግሞ ዴንታ ከሌላቸው ሰዎች በፍጥነት ብትርቁ በጣም ወሳኝ ነገር ነው ብዬ አስባለሁ። ይሄ ምንድን ነው። ይሄን ያልኩበት ምክንያት ምንድን ነው? ምክንያቱም እኛ እንደዚህ አይነት ነገሮችን በተደረገብን ቁጥር ምን እንሆናለን መሰላችሁ? በራስ መተማመናችን እንቀንሳል። እውነት ጥርጣሬ እንገባለን። ራሳችን መጠራጠር እንጀምራለን። ፈጣሪ ራሱ መጠራጠር እንጀምራለን። ለምን? ምክንያቱም ሁሌ የበታችነት ስሜት እንዲሰማን ካደረጉን፣ ህልማችሁ አትችሉም ካሏቸው ምንም አይነት ለእናንተ በዙሪያዬ አለኝ ብዬ ማስበው ሰው ለእኔ ስሜት ምንም አይነት ግዴታ ከሌለው እንደ እኔ እውነት ምናም ብላችሁ ራሳችሁን መጠየቅ ትጀምራላችሁ። ራሳችሁን መጠየቅ ጀመራችሁ ማለት ደግሞ በራስ መተማመናችሁ እያደረ እየሸረሸረ ሄዳል፣ እየተሸረሸረ ሄዳል። በራስ መተማመናችሁ እየወረደ ከዛ በኋላ ጭርሽ ማለት ነው። ስራ የመስራት ሞላ ራጁ ይሞታል። ያንን ስትፈልጉት የነበረው ነገር ትረሱታላችሁ። ቼ ግን አታደርጉት። ከዛ በኋላ በቃ ምንም አይነት ስሜት እንደነሱ አብራችሁ ተመሳስላችሁ ትኖራላችሁ ማለት ነው። ስለዚህ እንደዚህ አይነት ነገር ሊያደርጉባችሁ ሊያጋቡባችሁ ከሚፈልጉ ሰዎች እራሳችሁን መጥላት ትጀምራላችሁ ምክንያቱም ያሰባችሁታል ያን እንዳታሳቁ፣ አንቺም አንቺ እንዲህ ነሽ ምንም እንትን ያሏችሁ የራሳችሁ ሰዎች እንትን። ስለዚህ ምን ያስፈልጋል? ከእንደዚህ አይነት ሰዎች በፍጥነት መራቅ ያስፈልጋል ማለት ነው። በጭራሽ ከነሱ ጋር ምንም እንትን ማለት አይጠበቅባችሁ። በቃ መቆየትም ምናምን አስፈላጊ ነው ብዬ አላስብም እኔ በራሴ ማለት ነው። እና ያለምንም እንትን ማስወጣት ይሄ ሁሌ እንደዚህ የሚሏችሁ ነው። በቃ ሁሌ ስራዬ ብለው የእናንተን ህይወታችን የሚያወራሉ፣ ስራዬ ብለው የእናንተን ህልም አለመሳካት የሚወሩ ሰዎች አሉ። ስራዬ ብለው የእናንተን ስሜት አውቀው ለመጉዳት ሆነ ብለው ማለት ደውለው ደውለው ሆነ ብለው ሰው የሰውን ስሜት መጉዳት የሚፈልግ ሰው አለ በአሁኑ ሰዓት። በቃ በተደጋጋሚ እንደዚያ አይነት ነገር የሚያደርጉባቸው ሰዎች ይሉኝታ ምናምን እንዳይዛችሁ ለራሳችሁ ኑሮ ሽ የራሳችሁን ህይወቱን ኑሮ በቃ አንዳንዴ ይሉኝታ በጣም ነው የሚያጠቃው። እንደዚህ ቢሉኝስ፣ እንዲህ ቢሆንስ፣ እንዲ ቢሆንስ ና እያላችሁ ራሳችሁን ከነዚህ አይነት ሰዎች ጋር ጠብቃችሁ እንዳትኖሩ ማለት ነው። ውድና የተከበራችሁ የዩቱብ ሰዎች፣ ይቺ ሀሳብ እጅግ በጣም ጠቃሚ ናት፣ ቅመም ናት እና ተጠቀሙባት። ሀሳብ አስተያየት ካላችሁ በኮሜንት ቦታ ላይ ያስቀምጡልኝ። ይሄ ሰውን ጥላቸው አይደለም ሰውን አትውደዱ ምናምን አይደለም። ግን ሆነ ብለው ይሄንን ስሜት እንዲሰማችሁ የሚያደርጉ ሰዎች ይለያችኋል እኮ የሚያደርጉ ሰዎች ካሉ ምንም የጠቅማችሁ ነገር ስለሌላ ነው። እኔም ሼር ላድርጋችሁ ብዬ አስቤ ነው። ስለዚህ በኮሜንት ቦታ ላይ ሀሳብ አስተያየታችሁን አስቀምጡልኝ። አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። እስከ መጨረሻው ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። እንዲሁም ደግሞ ሀሳባችሁ እንዳልኳችሁ በኮሜንት ላይ አስቀምጡልኝ፣ ክበሩልኝ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ፣ ቻው።